ሰላም ሰላም። በትርፍ ጊዜ የተለያዩ በደንብ በጥናት የተሰሩት ዶክመንታሪ ዘገባዎች ማየት ያስደስተኛል። እንዲሁም የተለያዩ ቦታዎችን የማየት እድል ገጥሞኝ ነበረ። እሱ በማድረግ ትርፍ ጊዜን አሳልፋለሁኝ። እና የገጠመኝ በሃይማኖትና በቢዝነስ ዙሪያ የገጠመኝ ነገር ለማካፈል ነው። ኔዘርላንድ በነበርኩበት ጊዜ የተለያዩ ቦታዎችን የማየት እድል ገጥሞኝ ነበረ። ኔዘርላንድ በአበባ እርሻ የምትታወቅ ሀገር ነች። በጣም አሪፍ ሀገር ነች። በጣም ደስ የምትል ሀገር ነች። አጋጣሚ ያገኛችሁ ጎብኟት። እና የተለያዩ ካቴድራሎች የተለያዩ ታሪካዊ ቦታዎች አሉት። ክርስቲያን ከሬሳን ዶሚናንት አገር ነች። ፎቶ ላይ የምታያቸው ቤተክርስቲያች የድሮ ቤተክርስቲያናት ጎብች ነበረ። በተጨማሪም በባርሴሎና ስፔን የሚገኝ ይሄ የምታዩት ካቴድራል ስራቢላ ሳግራዳ ይባላል። በ1882 ዓመት ግንባታቶ ጀምሮ እስካሁን በመገንባት ላይ ያለው እንዲሁም ፈረንሳይ ፓሪስ የተለያዩ ትርስት ቦታዎች አሉ። አትከነሱ ከነሱ ውስጥ የምትመለከቱት ካቴድራል ነው፣ ተቃጥሎ ነበረ። አሁን ፎስ ክፍት አለ በብዙ ተጠግኖ እና እንዲሁም የተለያዩ ሀገሮች ወደ ስዊድን፣ ፊንላንድ፣ እንግሊዝ ሀገር ሌሎችም አይቼ ነበረ። ግን ምንድነው የሚያሳዝነው ነገር ይህን የመሳሰሉ በጣም ድንቅዬ ካቴድራሎች ሰው የላቸው ውስጣቸው ባለ ነው ወይ ደግሞ በጣም ትንሽ ትላልቅ ሰዎች ናቸው ያሉት እንጂ በተለይ ወጣቱ ከሃይማኖት ሩቋል እና ምንድነው ያስገረመኝ ነገር በተቃራኒ አፍሪካ ላይ ያለው ነገር ነው። ይሄ የምታዩት ስቴዲየም ይሄ ሁሉ ህዝብ እየሄደ ያለው እግር ኳስ ኑሮ፣ ወይ ደግሞ ቲያትር ኑሮ፣ ወይ ደግሞ ሙዚቃ ኮንሰርት ኑሮ አይደለም። ይሄ ሰውዬ ይመጣል ተብሎ ነው። ፕሮፌት ኮንደ ይባላል ሰውየው። ብዙ ነገር ነው ስለናሰው የሚናገረው። ሰርቲፊኬት አለ እንደዚህ አለ እንደዚህ አለ እያለ ይናገራል። እንግዲህ፣ ሰውየው ባዘጋጀው ጸሎት የሀገሪቱ ጠቅላይ ሚኒስትር ሳይቀር ቦታ ላይ ተገኝተዋል። ከሰማንያ ሺህ በላይ ተገኝተዋል። ዝግጅቱም ጸሎት በሀገሪቱ ቴሌቪዥን እየተቀረጸ የተካሄደ ነበረ። በወቅቱ በጣም ገርሞኝ ነው። ለምንድን ነው የአፍሪካ ሕዝብ እንደዚህ እየተናመለ ያለው? የጸሎት ባርለም ችግሩ እዚህ ላይ በበሉኝ ጸሎት ሳይሆን ችግሩ ሰውየው ከጸሎት በኋላ የሚያደርገው ነገር ላይ ሁላ ዝብ ሰብስቦ የሚያታለው ማተላለ ገር ነው። ምንድነው የሚያደርገው? ሰውየው መድኃኒት አለኝ ይላል። ከምን እንደተቀመመ አይታወቅም። መድኃኒት እንደመታየት በባህላዊ ነገር የሚመረተው ንጽህና የለውም እና መድኃኒቱ የተለያዩ በሽታዎች ይፈውሳል ነው እያለ ያለው ሰውየው። ኤች አይ ቪ ሳይቀር እንዲሁም ግፊትነት፣ መጥፎ የሚባል በሽታዎች ይፈውሳል እያለ መድኃኒቱ ይቸበችባል እና ሀገሪቱ ከሚገኙ ሚሊዮኖች ሰዎች ተርታ ውስጥ አንድ ነው። ያው ዶክመንተሪ የሰራ ሚሊዮኖች ሰዎች እየፈለገ ሰው ነበር እና ይሄ ሰዎች ለምን ያክል የሚሸወዱት በጣም ይገርምኛል። ሰዎች ምን ያክል ነው? ለምንድን ነው እንደዚህ የምንሸወደው? አትሊስት ፊደል የቆጠረ የተማረ ሰው አንብቦ ለምን አይገባውም? ለምን አይረዳም? እነዚህ ሰዎች እንደኛ ሰዎች ናቸው። ያው ሁሉም ሰው መማር ማደግ፣ በገንዘብም በሁሉም በአቅም ማደግ እንደሚፈልግ ሁሉ እኔ ሰዎች ኑሯቸው ነው እያደጉ ነው፣ ገንዘብ የሰው ነው። ሌላ ሰው ግን ለምን ይታለላል ለማለት ነው። በአካባቢያቸው ያለ ሰው ምከሩ፣ አስተምሩ። ሰው መታ የለበትም ወደ ፈጣሪ ነው እንጂ መጸለይ ያለበት። በሐሰተኛ መመራ መታ የለበትም። አመሰግናለሁ።